የነብዩና ሰለላሁ ዐለይሂ ወሰለም ድንቅ ስብእና ለማወቅ ሷሃባዎችን ማየት በቂ ነው። አቡበከር ሲዲቅ ረድየላሁ አንሁ የሙስሊሞች ሁሉ ኢማን በአንድ ሚዛን ቢደረግ የእርሳቸው እንደሚበልጥ ተረጋግጧል። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ከፋርስ እስከ ሊቢያ እያስተዳደሩ ዐሥራ ሰባት ቦታ የተጣጣፈ ልብስ የሚለብሱ ዛሂድ ሶሐባ ነበሩ። ታላቁ ኸሊፋ ዑስማን ኢብኑ አፋን ረላሁ ዐንሁ ኸሊፋነት ሲመረጡ ንብረታቸውን ሁሉ ሰደቃ ሰጥተው የቀራቸው አንድ በቅሎ ብቻ ነበረች። አሊይ ረላሁ ዐንሁ መሪ ሆኖ ሳለ ያለ ጠባቂ የሚጓዝ ሶሓባ ነበር። ሶሓባው ሙዓዝ፣ አቡ ዑበይዳ፣ ቢላል፣ ሳዕድ፣ አቡ ሁረይራ፣ አቡ አዩብ፣ ሰልማን፣ በራ ሙስዓብ ኢብኑ ዑመይር። ሁሉንም ሰሓባዎች ብንጠቅስ ስብዕናቸው ከዚህ ዓለም የመጡ ስለ መሆናቸው ጭምር የሚያጠራጥሩ ናቸው። ታዲያ ከዚህ ሁሉ አስገራሚው እነዚህን ዐይነት ተከታዮች ማፍራት የቻሉት ነቢይ ስብዕናቸው ምን ቢመስል ነው የሚለው ነው። የሰሓባዎች ድንቅ ስብዕና የተገኘው ከመምህራቸው ከነቢያችን ሰለ ላሁ ዐለይሂ ወሰለም ውጪ ማን ሊሆን ይችላል? በሷሃባዎች እንዲህ ከተደነቅን ነብዩነ ሰለላሁ ዐለይሂ ወሰለም በፍጹም መግለጽ አንችል ማለት ነው። በእርግጥ የነብዩን ሰለላሁ ዐለይሂ ወሰለም አይነት ሰው ከዚያ በፊትም አልተፈጠረም ወደፊትም አይፈጠርም። እኛ የእርሳቸው ተከታይ በመሆናችን ብቻ እንኮራባቸዋለን። ፊዳ ከአቢ ወኡሚ ያ ረሱልላህ ሰለላሁ ዐለይሂ ወሰለም